የግሪክ የዓለም ቅርስ ስፍራዎችም የግሪክ የዩኔስኮ ታሪካዊ ሀብቶች ከጥንታዊ ቤተ መቅደስ እስከ ኦሎምፒክ መገኛም። ከሁለት ሺህ ዓመታት በላይ የቆዩ ሚስጥራትን በድንጋይ ላይ የጻፈች ሀገር አለች። የዲሞክራሲ፣ የፍልስፍናና የዘመናዊነት ይህች ምድር ግሪክ ናት። ታዲያ የሰው ልጅ ታላቅ ስልጣኔዎች ሁሉ እዚህ እንደተሰበሰቡ ያውቃሉ? ዛሬ በዩኒስኮ የዓለም ቅርስነት የተመዘገቡትን የግሪክ ታላላቅ ስፍራዎች በዘመን ቅደም ተከተል እንቃኛለን። ሰላም፣ የዓለም ድንቅ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ዓለም ድንቆች የዩቲዩብ ቻናል በሰላም መጣችሁ። በዚህ ቪዲዮ ልዩ ጉዟችን ግሪክ እንደ ኢሮፒያን አቆጣጠር በ1986 እስከ 1989 ባሉት አራት ዓመታት ውስጥ በዩኔስኮ የዓለም ቅርስነት ያስመዘገበቻቸውን አስር ልዩ ስፍራዎች በቅደም ተከተል እናያለን። እነዚህ ቦታዎች የጥንታዊና የመካከለኛው ዘመን የግሪክ የሕይወት ምስክር ናቸው። እስቲ ታሪኩን በጀመረበትም በ1986 እንጀምር። አንደኛም የአፖሎ ኤፒኩሪየስ ቤተ መቅደስ በረሃማ ተራራዎች መካከል ተደብቆ የሚገኘው ይህ ቤተ መቅደስ እንደ ዩሮፒያን አቆጣጠር በ1986 የግሪክ የዓለም ቅርስነት ምዝገባ የጀመረው ነው በአምስተኛው ክፍለ ዘመን አክሊበ አካባቢ የተገነባው ከታላቁ ፓርታኖን ግንባታ በስተጀርባ የነበረው አርቲክት ኤክቲኖስ እንደገነባው ይታመናል ይህ ስፍራ የዶርኪ የአዮኒክ እና በቤተ መቅደስ ውስጥ ደግሞ የኮርቲኒያን አምድ ቅጦችን በአንድ ላይ የያዘ ብቸኛው የጥንት ግሪክ ቤተ መቅደስ በመሆኑ ልዩ የኪነ ህንፃ ጠቀሜታ አለው። በወቅቱ ለነበረው ታላቅ የጥበብ አስተዋጽኦ የዩኔስኮን ትኩረት ስቧል። ሁለተኛ፣ በ1987 ድርብ ክስተት፣ የአቴንስ አክሮፖሊስ። በ1987 ደግሞ ሁለት ታላላቅ ስፍራዎች ተመዘገቡ። የመጀመሪያው የአቴንስ አክሮፖሊስ። ይህ በዓለም ላይ ካሉ ታላላቅ የስነ ህንፃ እና የጥበብ ስፍራዎች መካከል ቀዳሚ ነው። ለአቴና የተሰጠው የፓርቶኖስ ቤተ መቅደስ የጥንታዊ የግሪክ ስልጣኔን የላቀ ደረጃ ነው ያስብላል። አክሮፖሊስ የዲሞክራሲ መገኛ፣ የጥበብ ማዕከል እና የዓለም አቀፍ የትምህርት ምሰሶ ነው ይባላል። አራተኛ የዴልፊ አርኪኦሎጂካል ስፍራዎች በዚያው አመት፣ የተመዘገበው ሁለተኛው ቦታ በጥንታዊ የዓለም መንፈሳዊና ሃይማኖታዊ እምብርት ተደርጎ ይቆጠር ነበር። በኦራክል አማካኝነት የአማልክትን ፍቃድ ማወቅ የሚቻለው በዚህ ስፍራ ነበር። ዴልፊ ታላላቅ የፖለቲካ ውሳኔዎችን፣ ግጭቶችንና የቅኝ ግዛት መስፋፋቶችን የሚወስኑበት ማዕከላዊ ቦታ ነበር። የመላው የግሪክ ዓለም አንድነት መግለጫ ነበር። አምስተኛ በ1988 ወርቃማ አመት በቴሳሎኒክ የሚገኘው ቀደምት የክርስቲያናዊ እና ባዛንታይን ሐውልቶች። በ1988 የዩኔስኮ አመት ለግሪክ ወርቃማ አመት ነበር። አምስት ታላላቅ ቦታዎች ተመዘገቡ። በባዛንታይን ግዛት ሁለተኛዋ ዋና ከተማ በቴሳሎኒኪ እንጀምራለን። እዚህ ያሉት ሐውልቶች የክርስትና መስፋፋትንና የባዛንታይን ጥበብን እድገት ይመሰክራሉ። ልዩ የሆኑት የቅዱስ ዲሜጥሮስና የሮቱንዳ አብያተ ክርስቲያናት የጥንታዊ የክርስትና ስነ ህንጻ ውበቶች ናቸው። ስድስተኛ፣ የኤፒዳውረስ አስክሌፒየስ ቤተመቅደስ በ1988። ወደ ኤፒዳውረስ እንሻገር። ይህ ሰፍራ አስክሌፒየስ የተባለው የፈውስ አምላክ የተሰጠ ቤተመቅደስ ነው። በጥንታዊው የዓለም ታላቅ የሕክምና ማዕከል ነበር። ነገር ግን ታሪኩ በቲያተሩ ስሙ ተመዝግቧል። አስደናቂ አኮፒስ ያለው ይህ ቲያትር በዛሬው ዘመን የቴክኖሎጂ እውቀት ሳይኖር ጥንታዊ አርቲክቶች እንዴት ይህን ድንቅ ሥራ ሊሰሩ ቻሉ ይህ ራሱ ድንቅ ነው ሰባተኛ ሜቲዮራም 1988ም፣ ሜቲዮራ በሰማይ የተንጠለጠሉ ገዳማት ማለት ነው። ይህች ቦታ የመንፈሳዊነትና የተፈጥሮ ውበት ልዩ ጥምረት ነች። ገዳማቱ የተገነቡት ከምድር በላይ ባሉ ግዙፍ ድንጋይ አምዶች ላይ ነው። ይህ ገዳማዊ ስርዓት ከ14ኛው ክፍለ ዘመን ጀምሮ የኦርቶዶክስ እምነትን ጠብቆ የኖረ ሲሆን ለባህላዊና ለሃይማኖታዊ ታሪኮችን የማይተካ ውህድ ሀብት ነው። ስምንተኛ የሮድስ መካከለኛው ዘመን ከተማ እና አቶስ ተራራ። በ1988 ሮድስን ስንመለከት ወደ መካከለኛው ዘመን ተመልሰን የቅዱስ ዮሐንስን ባላባቶች ታሪክ እንቃኛለን። በ 14 ተኛው ክፍለ ዘመን የተገነቡት ግንቦች፣ ቤተ መንግስቶችና ሆስፒታሎች ዛሬም ያው ናቸው። አቶስ ተራራ ደግሞ የ1988 የመጨረሻ ቅርስ ነው። ቅይጥ ቅርስ ይህ ገዳማዊ ግዛት ከሺህ አመታት በላይ የቆየ ሲሆን ልዩ የሆነ የኦርቶዶክስ ገዳማዊ ባህልንና ልዩ የተፈጥሮ አካባቢን በአንድ ላይ ይዟል። ዘጠነኛ የ1989 ታላቅ ፍጻሜዎችም ሚስትራስ በ1989 የዩኔስኮ መዝገባዎችን በሁለት ታላላቅ ቦታዎች እንቋጫለን። ሚስትራስ በ14ተኛው እና በ15ተኛው ክፍለ ዘመን የባዛንታይን ጥበብና ባህል መገለጫ የነበረች ከተማ። ከ1249 ዓ.ም ጀምሮ የባዛንታይን ግዛት ሁለተኛ ዋጋ ማዕከል የነበረችው ሚስትራስ በታሪካዊ ውድቀት ጊዜ እንኳን ጥበብና ፍልስፍና

የኦሎምፒያ አርኪኦሎጂካል ስፍራም አርኪኦሎጂካል ሴት ኦፍ ኦሎምፒያ በ1989። እና በመጨረሻ ኦሎምፒያ አርኪኦሎጂካል ስፍራም ይህ በ1989 የተመዘገበው ስፍራ የጥንታዊ የኦሎምፒክ ጨዋታዎች ከ776 አክሊበ ጀምሮ ይካሄዱ የነበሩበት ነው። እዚህ ያሉት የዚኦስ ቤተ መቅደስ ፍርስራሾች አንደኛው የዓለም ድንቅ የዚኦስ ሐውልት መገኛና ጥንታዊ ስታዲየም የዘመናዊ ኦሎምፒክ መገኛ የሆኑት የዚህ ስፍራ ታላላቅ ምስክሮች ናቸው። ይህ ቦታ ለዓለም ሁሉ የሰላም የስፖርትና የውድድር መንፈስን ያወረሰ ስፍራ ነው። በአራት ዓመታት ውስጥ ብቻ ግሪክ በዩኔስኮ ዝርዝር ውስጥ አስር የማይተኩ ሀብቶች ችን አስመዝግባለች። እያንዳንዱ ቦታ የሰው ልጅ ስልጣኔ ሃይማኖትና ጥበብ እንዴት እንደተሻሻለ ያሳያል። ግሪክ ያለ ጥርጥር የዓለም ታሪክ የቀረጠች ሀገር አንዷ ናት። በዚህ አስደናቂ ጉዟችን ሆን የነካው የትኛው ቅርስ ነው? የእናንተን አስተያየት ከታች ባለው የኮሜንት ቦታ እንጠብቃለን። ስለ ግሪክ ሌሎች የዩኔስኮ ቅርሶች በቅርቡ ክፍል ሁለት እንመለሳለን። እስከዚያው ድረስ ቪዲዮውን ላይክ ያድርጉ። የዓለም ድንቆች የዩቲዩብ ቻናላችንን ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው ድንቅ ጉዟችን እስከምንገናኝ ሰላም ሁኑ።